ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃ እና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰና ላይ ቆይታ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ሱዳን ከኬንያ በምታስገባቸው ሁሉም ምርቶች ላይ እገዳ መጣሏ ተሰማም። የሱዳን ወታደራዊ መንግሥት እርምጃውን የወሰደው ተቀናቃኙን የፈጥኖ ደራሽ ኃይል ኬንያ ተቀብላ በማስተናገዷ ነው ተብሏል። ባለፈው ወር ፈጥኖ ደራሹ እናም የፖለቲካ እንዲሁም ወታደራዊ አጋሮቹ በሱዳን ትይዩ መንግሥት ለመመስረት የሚያስችል ሰነድ በናይሮቢ መፈራረማቸው የሱዳንን መንግሥት አስቆጥቶ ቆይቷል። በእርግጥ በሱዳንና ኬንያ መካከል የተፈጠረው ውጥረት እንዳለ ሆኖ የኬንያው ፕሬዝዳንት ዊልያም ሩቶ ከሱዳን ፈጥኖ ደራሽ ኃይል ጋር ባላቸው ቀረቤታ ከሀገር ውስጥ ሳይቀር ሰፊ ትችት አስተናግደዋል። ባለፈው ወር በናይሮቢ የተካሄደውን ፊርማ ተከትሎ ሱዳን በኬንያ ያሉ አምባሳደሯን ማስጠራቷ ይታወሳል። ኬንያም የፈጥኖ ደራሹን ስብሰባ ማስተናገዷ ጸብጫሪነትና የጠላትነት ተግባር ነው ሲል የሱዳን መንግሥት አውግዟል። ውጥረቱ ተባብሶ ዛሬ ደግሞ ከኬንያም የሚያስገባቸውን ሁሉንም ዓይነት ምርቶች ማገዱን ይፋ አድርጓል። እርምጃው የሱዳንን ሉዓላዊነትና ብሔራዊ ጥቅም ለማስጠበቅ ያለመ ነው ብሏል መንግስት። በሱዳን ንግድ ሚኒስቴር የተነበበው መግለጫም በሁሉም ወደቦች በአየርና በምድር በሚገቡ የኬንያ ምርቶች ላይ ከዛሬ ጀምሮ እገዳ መጣሉን አውጇል። ሁለቱ ሀገሮች ጠንካራ የንግድ ትስስር የነበራቸው ሲሆን የሻይ ቅጠል የምግብና እንዲሁም ደግሞ መድኃኒትን ጨምሮ ካርቱም በርካታ ምርቶች ከኬንያ ታስገባለች ነው የሚባለው። በተለይ ሻይ ቅጠል፣ ትንባሆ፣ ቡናና የኤሌክትሪክ ቁሳቁስ በዋነኛነት ይጠቀሳሉ። የሱዳን ውሳኔ የሁለቱን ሀገሮች የንግድ ልውውጥ ክፉኛ እንደሚጎዳው ሲነገር፣ ኬንያም በሱዳን የእርስ በርስ ጦርነት ሳቢያ ወደ ካርቱም በምትልከው የሻይ ምርት ላይ ቀደም ሲል በአጋጣሚ ቅማት ኪሳራም ሌላ ተጨማሪ ዕዳ እንደሚሆንባት ተገምቷል። የአሁኑ እርምጃ አንጎላ ታዋቂ የአፍሪካን ፖለቲከኞች ወደ ሀገሯም እንዳይገቡ ከለከለች ከፍተኛ ትችት አስከትሎባታል። የሀገሪቱ ዋነኛ ተቃዋሚ ፓርቲ ባዘጋጀው ስብሰባ የተጋበዙ ታዋቂ የአፍሪካ የፖለቲካ ሊቃውንት እንዳይገቡ የአንጎላ መንግሥት ከልክሏል። የታንዛኒያ ተቃዋሚ ፓርቲ መሪ ቱንዱ ሊሱ፣ የቦትስዋና የቀድሞ ፕሬዝዳንት ኢያን ካሃማና የሞዛምቢክ ተቃዋሚ መሪን ጨምሮ በርካታ ፖለቲከኞች በጉባኤው ለመሳተፍ አቅደው ነገር ግን የመግቢያ ፈቃድ ተከልክለዋል ነው የተባለው። የአንጎላ መንግሥት ክልከላም አሳፋሪና ተቀባይነት የሌለው ነው ብለዋል የፖለቲካ መሪዎቹ ዘገቦች እንዳመለከቱት ከተለያዩ የአፍሪካ ሀገሮች የተወጣጡ ሀያ የሚደርሱ የፓርቲ ተወካዮች ወደ አንጎላ እንዳይገቡ ተከልክለዋል። አንጎላም ዲሞክራሲያዊት ሀገር ናት እያለ በአደባባይ የሚናገረው የሀገሪቱ መንግስት የለየለት አምባገነን መሆኑን በይፋም አረጋግጧል ሲሉ ነው የተቹት የፖለቲካ ተወካዮቹ። የአንጎላ ፕሬዝዳንት ጆሴ ሎሬንሶ የወቅቱ የአፍሪካ ህብረት ሊቀመንበር ሲሆኑ በቀጣዩ ሳምንት የሚካሄደውን የዲሞክራሲያዊት ኮንጎ የሰላም ንግግር አስተናጋጅ ናቸው። እናም አሁን የአንጎላ መንግስት ድርጊት የአፍሪካን ህብረት ክብር ያወርደዋል ነው ያሉት የሞዛምቢክ የፖለቲካ ተንታኝ ቶማስ ማሪዮ። ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር ገንቢ ውይይት መካሄዱን የአሜሪካ መሪ ዶናልድ ትራምፕ አስታወቁ። ትራምፕ በትሩዝ የማኅበራዊ መገናኛቸው ባሰፈሩት ጽሑፍ ትላንት በሩሲያና በአሜሪካ ልዑካን ቡድን መካከል መልካምና ገንቢ ውይይት መካሄዱን ገልጸዋል። በሺዎች የሚቆጠሩ የዩክሬን ወታደሮች በሩሲያ ኃይል ከበባ ውስጥ ናቸው ያሉት ትራምፕ ፑቲን የወታደሮቹን ሕይወት እንዲታደጉ ጠይቀዋል። ይህንን የትራምፕ አባባል የዩክሬን ጦር ኃይል ማምሻውን ባወጣው መግለጫም ውድቅ አድርጓል። በከስክ ግዛት 13 ውጊያዎች መካሄዳቸውን የጠቀሰው ጦር ኃይሉ ትራምፕ ባሉት ደረጃም የተከበበም ሆነም አደጋ ውስጥ ወይም ደግሞ አደጋ የተጋረጠበት ቡድን የለም ብሏል። የዩክሬን መከላከያ ኃይል እንደገና ተደራጅቶ ስልታዊ ወደሆኑ ግንባሮች መንቀሳቀሱን ፕሬዚዳንት ዜሌንስኪ ቀደም ሲል በኤክስ ገጻቸው ባሰፈሩት መልእክት ፑቲን ጦርነቱን ማቆም አይፈልጉም በማለት ከሰዋል። ምክንያቱም ጦርነቱን ካቆሙ ባዶ እጃቸውን አጨብጭበው ስለሚቀሩ ብለዋል። ዜሌንስኪ በውጊያ ግንባሮች ስላለው ሁኔታ፣ ስለ ቁስለኛና ስለደረሰባቸው የኢኮኖሚ ጉዳት ፑቲን እየዋሹ ነው በማለትም ተችተዋል። ይህ በእንዲህ እንዳለም የበለጸጉ ሀገራት ውጭ ጉዳይ ሚኒስትሮች የአሜሪካንን የተኩስ አቁም እቅድ መቀበላቸውን አስታውቀዋል። በኪውቤክ ካናዳ ለሁለት ቀናት የተሰበሰቡት የሰባቱ የበለጸጉ ሀገራት የአሜሪካም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ የብሪታንያና ካናዳ ውጭ ጉዳይ ሚኒስትሮች ሩሲያም የተኩስ አቁም እቅዱን እንድትቀበል ጠይቀዋል። ሁሉም የቡድን ሰባት የውጭ ጉዳይ ሚኒስትሮች በዩክሬን የተደገፈውን የአሜሪካ የሰላም እቅድ መቀበላቸውን የአስተናጋጇ የካናዳ ውጭ ጉዳይ ሚኒስትር ገልጸዋል። የብሪታንያ መንግስት ደግሞ እጅ እግር የሌለው ድፍን ሲል የገለጸውን የሩሲያን የተኩስ አቁም ምላሽ ተችቷል። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ የአሜሪካ ውጭ ጉዳይ ሚኒስትር ያሉትን በመድገም ኳሷ በሩሲያ ሜዳ ናት ሲል ሞስኮ የተኩስ አቁም እቅዱን እንድትቀበል አስገንዝቧል። የአሜሪካም ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በሰጡት መግለጫ ሁለቱ ተፋላሚ ሀገሮች ስምምነት እንዲደርሱ ጥሪ አቅርበዋል። ጦርነቱን ለማቆም ያለው እውነታ ከስምምነት መድረስ ብቻ ነው ብለዋል። በጦርነት መሃል ሆኖ ሰላም ማምጣት አይቻልምና ጦርነቱን አቁመው ለንግግር እንዲዘጋጁ አስገንዝበዋል። በእርግጥም ውጭ ጉዳይ ሚኒስትሩ እንዳሉት ሁለቱ ሀገሮች በተለይ በካስክ ግዛት ከፍተኛ ውጊያ ላይ መሆናቸው ይነገራል። አካባቢውን በማስመለስ የተጠናከረ ዘመቻ ላይ ነኝ ብላለች ሞስኮ። በኬንያ ዋና ከተማ ናይሮቢ ጎዳና ላይ እየተጓዘ የነበረም የብሪታንያ ዜጋ በኬንያ ፕሬዚዳንት ዊልያም ሩቶ አጃቢዎች ተገጭቶ መገደሉ ተነገረ። ኤድጋር ቻርልስ ፍሬድሪክ የተባለው የ79 ዓመት እንግሊዛዊ ትላንት ኖጎንግ በተባለ አካባቢ ተገጭቶ ነው ሕይወቱ ያለፈው። የተባለው አንድ አሽከርካሪ በፖሊስ ተይዞ የነበረ ቢሆንም በዋስ ተለቋል የፕሬዝዳንት ሩቶን መኪና አጅበው ሲጓዙ ከነበሩ ተሽከርካሪዎች አንዱን እየነዳ እንደነበር ተገልጧል። የፖሊስ ቃል አቀባይ እንዳለው የሞተው ግለሰብ ኬንያ የምትኖር እህቱንናም የእህቱን ልጅ ሊጠይቅ ነበር ወደ ናይሮቢ የተጓዘው። ኅልፈቱ ለቤተሰቦቹ የተገለጸ ሲሆን የአስክሬን ምርመራም ይደረጋል ተብሏል። በማኅበራዊ መገናኛ ብዙሃን የታዩ ተንቀሳቃሽ ምስሎች ሰማያዊ ጄንስ ሱሪና ካናቴራ የለበሰ ሰው መንገድ ላይ ወድቆና በደም ተነክሮ ይታያል። ሌሎች ምስሎች ደግሞ ግለሰቡ በባህላዊ የኬንያ ልብስ ማሳይ ሹካ ሰውነቱ ተሸፍኖ ታይቷል። የገጨው መኪና የከተማ መስተዳደሩ ንብረት እንደሆነ የፖሊስ ቃል አቀባይ ገልጿል። ፕሬዝዳንት ሩቶ በአካባቢው የሥራ ጉብኝት እያደረጉ ነበር ተብሏል። በወቅቱም ባራዶቹ መንደር በመሀል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናል